ሰላም ሰላም ጋይስ እንግዲህ ዛሬ እየላችሁ የመጣሁት የፍሉድ ቴስተር ነው። ይሄ የፍሉድ ቴስተር ምንድን ነው የሚሰራልንን? ፍሉዳችን ላይ የዋ ቅልቅል፣ የተለያየ ሊኪውድ ተቀላቅሎበት ከሆነ ብዙ ጊዜ ሲቆይ ደግሞ ሞስቸር ነገር ይዛል ወይም የዋ ነገር ስለሚይዝ የፍሉዳችን ኤፊሸንሲ ፐርፎርማንሱን የምናረጋግጥበት ኮምፖናንት ነው። ይሄ ኮምፖናንት እንግዲህ እዚህ ጋር ከማስተር ሲሊንደራችን ውስጥ ያለው ፍሉድ የቆየ ፍሉድ ነው። እሱም ፍሉድ ምን አይነት ጤነኛ ነው አይደለም፣ የሚለውን ነገር ኤፊሺየንት ሲሆን በዚህ ፍሉድ ቴስተሯ ቴስት እናደርጋታለን ማለት ነው። እንግዲህ እንደምታዩት እዚሽ ጋር በተናለች እቺን በተኗን ስንረቅጣት አረንጓዴ ይበራል። አረንጓዴ ምንድነው ዜሮ ፐርሰንት ላይ ያለው ምንድነው የባትሪውን ሶርስ ወይም ባትሪው እንዳለው አቅም እንዳለው ባትሪውን የሚነግረን ላይት ነው ማለት ነው። ኢንዲኬተር ላይት ነው። ጤነኛ ከሆነ የፍሉዳችን ምንም አይነት ቅልቅል ከሌለበት ከሌለበት የሚበራው የባትሪ ምልክቱ ብቻ በርቶ ይቀራል ማለት ነው። እስኪ አሁን ወደ ማስተር ሲሊንደራችን ወዳለው ፍሉድ አስገብተን ሆንየው ምን አይነት ሪዲንግ እንደሚሰጠንም እናበራታለን። ሁለቶች የምታያችሁን እዚህ ጋር ያሉትን እስከታች ምንድን ነው መዘፈቅ አለበት መንከር አለብን ማለት ነው። ሊኪዩዱ መንከር አለባቸው። እነዚህን ሁለቶቹ ሽቦ ወደ ታች ሳስገባው እንደምታዩት ቢጫ ዋን ፐርሰንት በጣም ደማቅ ቢጫ ሁለት ፐርሰንት፣ ደብዘዝ ያለ ቀይ ሲሆን ሶስት ፐርሰንት፣ ሙሉ በጣም ደማቅ ቀይ ከሆነ ምንድን ነው አራት ፐርሰንት ይሆናል። ይሄ ፍሉድ በጣም ኤፊሽንሲ የቀነሰ እና ጤነኛ ያልሆነ ፍሉድ ዘይት ነው ማለት ነው። ይሄ የብሬክ ፍሉድ ትክክለኛ የብሬክ ፍሉድ አይደለም። ከጊዜ ቆይታ ሞስቸር ምናምን ነገር ስለሚይዝ እንደ ጤዛ የምንለው ነገር የዋቅልቅል ኮንታሚኔት የሆነ ዋቅልቅል ነገር ስላለበት ይሄ ፍሉድ ጤነኛ አይደለም ማለት ነው። እንደምታዩት እስከ ቀዩ በርቷል ማለት ነው እና አስቸጋሪ ፍሉድ ነው ማለት ነው። መቀየር መቻል አለበት። አሁን እንደምታዩት እዚህ ጋር ደግሞ አዲስ ዘይት ገዝተናል። ይህን ዘይት ምን እናደርጋለን? እዚህ ጋር እንዳገኘነው ሪዲንግ ወደዚህኛው እንከተዋለን ማለት ነው። እዚህ ጋ እንግዲህ እንደምታዩት አጥፍቼዋለሁ፣ ላበራው ነው። ኦን አድርጌ ወደዚህኛው ስከተው የሚያነበውን ሪዲንግ እናየዋለን ማለት ነው። ከተነዋል። እንደምታዩት ምንም ነገር ሪዲንግ እየሰጠን አይደለም። ይሄ ማለት ምንድን ነው? ጉድ የሆነ ፍሉድ፣ ምንም አይነት ኮንታሚኒቲ የሌለበት ዋቅለቅል የሌለበት ጤነኛ ፍሉድ ነው ማለት ነው። እንደምታዩት አረንጓዴ ብቻ የበራ ሴ ነው ማለት ነው። ሴፍ ነው በቃ። ይህ ፍሉድ ምንም አይነት የተደባለቀ ሊኪድ የለበትም። ፒውር የሆነ የብሬክ ፍሉድ ነው ማለት ነው። ምንም ነገር የለውም። እንደምታዩት አሁን እዚህ ጋ አውጥቼ እንደበራ አሁንም ስከተው ይት። በዚህ መልኩ የመኪናችሁን ብሬክ ፍሉድ ቴስት ማድረግ ትችላላችሁ። በዚህ አይነት ዲቫይዝ የሚገርም ዲቫይዝ ተጠቀሙት። ብዙ ጊዜ በኛ ሀገር የብሬክ ፍሉድ ሲቀየር አይተናናቅም። ብዙ ጊዜ ስናስተውል ሲቀየር አናውቅም። ከዚያው ላይ የምንጨምርበት የነገር ይቅር። እንደዚህ አይነት ዲቫይዞችን በመጠቀም የብሬክ ፍሉዳችሁን ቴስት ማድረግ ትችላላችሁ። ይመቻችሁ።